ጋር በመሆን አንድ ሪሰርች ለመስራት ሞክረን ነበር፣ እና መቶ 50 አካባቢ ባህሪዎችን አይተን፣ አላህ ሱብሓነ ወተዓላ እግር በእግር ትከተሏቸዋላችሁ ብለው ነቢ ስላ ሰለም እንዳሉት እኛ በቃ እኔ እሱን ሳይ እንዴት ነው እኛ አይሁድን እነሳራለን ያልኩት ባህሪያችን አንድ አይነት ከምሰሉ ቁርአን ላይ የተዘረዘሩ ነገሮች ባህሪ ተብሎ ይነሱ ማለት ነው፣ እንድንጠነቀቁ በቃ መስለ ናቸዋል። በጣም በሚያጀባቸው ሁኔታ አላህ የተቆጣባቸው ሰዎች ዋነኛ መገለጫ ቅን አይተው ሀቅ ስላችሁ እስልምና ውስጥ አትክተቱት። እሺ አሁን ሙስሊሞች ስለሆነን እንደ ሙስሊም እንድናወራው የሆነ ለምሳሌ ጀማአ ላይ ልንሆን እንችላለን። የሆነ መዝሀብ የምንከተል ይችላል፣ ሻፊ ሊሆን ይችላል፣ ሀነፊ ሊሆን እንችላለን። በጀማአም ደግሞ ሰንበድ የሚባል ጀማ ውስጥ ልንሆን እንችላለን። እንደው ተገቢ ባይሆንም ማለት ነው እስቲቅላልያን ቅድም አንስተናል ኢንዲፔንደንት መሆን በሀሳብ ከዚያ የኛ ኡስታዝ፣ የኛ ሼክ እኛ በጣም የምናከብረው ይህ በኡስታዝ በሼክ በምናምን ነው። በአባት በወላጅም ሊሆን ይችላል። በፈለጋችሁት መንገድ ልትወስዱ ይችላላችሁ። በመንግስትም ሊሆን ይችላል። ትክክለኛ ያልሆነን ሀሳብ እያነሳ እንደሆነ ገብቶን ተረተን የሆነ ጥቅምን ፈለጋ ወይ ነፍስያችንን ተከትለን ወይ ብቻ የሆነ ጥቅማ ጥቅም ፈለጋ ወይ ነፍሳችንን ተከትለን ሀቅን የተውን ከሆነ አላህ ከተቆጣባቸው እንሆናለን። ሙስሊም ሆነን አልሆንን አላህ ጉዳዩ አይደለም። ይህ በጣም የሚያስፈራ ጉዳይ ነው። በነገራችን ላይ ሀቅን እያየን አሁን እስልምና ውስጥ አስገቡት። ሀቅን እያየን ስል ካፊሮች ጋር እንዳትወስዱት፣ አይሁዶች ጋር እንዳትወስዱት። እንዲህ የተሳሳተ መልከታ ስለሆነ ነው። አይሁዶች ናቸው በሰው ሲገለጥ፣ ነገር ግን በባህሪ ደረጃ እኛም እየተላበስ ነው ስለሆነ እንደ ሙስሊም ሰው ሀቅን እያየ